አንድ ሺህ ዶሮችን በዚህ ወቅት ላይ ብታስገቡ ምን ያክል ወጪ ይጠይቃችኋል? ዶሮችን የሶስት ወር ዶሮችን አስገብታችሁ እንቁላል እስኪጥሉላችሁ ድረስ የሁለት ወር ወጪ ያለባችሁ ይሄ፣ የሁለት ወር ወጪ ምን ምን ወጪዎች ነው የሚወጡት፣ መጠናቸውስ፣ አይነታቸውስ፣ ብዛታቸውስ፣ ብዙ ነገሮችን እንመለከታለን። ወቅታዊ መረጃ ነው የምሰጣችሁ ዛሬ። ብዙዎቻችሁ ወደ እርባታ እንቅስቃሴ፣ በጣም ጥሩ ነው እንቅስቃሴው። የዶሮ እርባታ ላይ እንቅስቃሴ እጅግ በጣም ከፍተኛ የሚባል ነው በዚህ ሰዓት። በተመሳሳይ መልኩ ደግሞ ከዚህ ቀደም ፋይናንሻል ቢዝነስ ፕላኖችን በተደጋጋሚ ሰርችላችሁ ነበረ። እሱ ግን ለዚህ ወቅት አይጠቅማችሁም ኪሳራ ላይ የሚጥላችሁ ነው የሚሆነው። ስለዚህ ኢንፎርሜሽን አብዴት ማድረግ ይኖርባችኋል። ይሄንን ፋይናንሻል ቢዝነስ ፕላን ዛሬ ይዤላችሁ መጥቻለሁ። ከዚህ በፊት ስሰራ እንደነበረው ትንሽ አሻሽዬው ለእናንተ ጥሩ እንዲሆን ወይም ደግሞ እናንተ በጣም ግልጽ እንዲሆንላችሁ በጥሩ መልኩ አዘጋጅቸዋለሁ ብዬ አስባለሁ። እናንተ ደግሞ አይታችሁ ሀሳብ ስቴቶቻችሁን ትሰጡኛላችሁ። ዛሬ አንድ ሺ ዶሮችን በዚህ ወቅት ላይ እንግዲህ አሁን ዘጠነኛ ወር ላይ ነው የምንገኘው፣ ቀን ሀያ ሁለት ላይ ነው የምንገኘው። ስለዚህ አሁን ዶሮዎችን ብታስገቡ ምን ያክል ኮስት ሊያደርጋችሁ ይችላል? ጠቅላላ ይሄ ቀረሽ የማይባል አይነት ወጪ ነው የምናገራችሁ። በጣም ተጠቀሙበታላችሁ። ግልጽ የሆነ አይነት አረዳድ እንዲኖራችሁ በተለይ አንድ ሺ ዶሮችን ብታስገቡ ምን ምን ወጪዎች እንዳለባችሁና መቼ ሊወጡ እንደሚችሉ በግልጽ ሁኔታ አስቀምጭላችኋለሁኝ። ቀጥታ ወደ መረጃ ከመግባቴ በፊት ዘጠና ሁለተኛ ዙር ስልጠናችን እየመዘገብን ነው የምንገኘው በአካልም እንዲሁም ደግሞ በስልክ መመዝገብ ትችላላችሁ ሰኞ ማክሰኞ ሮብ ስልጠና የምንሰጥባቸው ቀናቶች ናቸው ለግማሽ ቀን የሚሰጥ ስልጠና ነው ከሩቅም ከቅርብም መጥተው እንግዲህ ዘጠና ሁለተኛ ዙር ላይ ደርሰናል እንግዲህ በተለያዩ ቪዲዮዎችም አስተያየቶቻቸውንም በደንብ ሰምታችኋል ከዚህ በተጨማሪ እንግዲህ ሰሞኑን ስንልካቸው የነበሩ ዶሮዎች ወደ ሚዛንቴፒ ጅማ ዱከም ጣፎ እንዲሁም ደግሞ አዲስ አበባ ዙሪያ ላይ ሙሉ በሙሉ እንግዲህ ያልሄድንበት ቦታ አለ ብሎ ማሰብ በጣም ከባድ ነው። እጃችን ላይ ሰሞኑን የምናወጣቸው ከ2200 ዶሮዎች በላይ አሉን። ስለዚህ እነሱንም ደግሞ ማስጎበኛችሁ ነው የሚሆነው እዛ ጋር ምናልባት የተለያዩ መረጃዎች እንዲኖሯችሁ ጀማሪ ዶሮ አርቢዎች ካላችሁ ጥሩ ስራ እንድሰሩ የተሻለ ሆናችሁ እንድትገኙ የተለያዩ መረጃዎችን ወደ እናንተ ማካፍላችሁ ነው የሚሆነው። ዶሮዎችንም ኦርደር ለማድረግ የምትፈልጉ ትንሽ የሚባሉ ወረፋ ትጠብቃላችሁ። ዋጋ ጭማሪ አለው፣ በጣም ጭማሪ አለው። በፊት ስሰራላችሁ ከነበረው ጭማሪ አለው። ጭማሪውን እዚህ ላይ ምነግራችኋለ የ የሶስት ወር ዶሮች ነው እኛ ጋር የምታገኙት። እንቁላል ጣይ ናቸው። ትራንስፖርት ነጻ ነው። ያላችሁበት ድረስ እኛው ፓኬጁን በተለይ የምትረከቡ ከሆነ ደግሞ ከጣጣው ነጻ ትሆናላችሁ። ቆማችሁ ብቻ መታዘብ ነው ስራችሁ። እኛ ስራውን አጠናቀን እናስረክባችኋለን ማለት ነው። እኛም አካባቢ ላይ ደግሞ መታችሁ ከኛ ጋር አብራችሁ ለመስራት የምትፈልጉ ካላችሁ በራችን ክፍት ነው። ዱከም መታችሁ ከኛ ጋር እርባታን ለመጀመር ለምትፈልጉ ለሁላችሁም በራችን ክፍት ነው። በየትኛውም አይነት ቁጥር መታችሁ መስራት ትችላላችሁ። ክትትልና ድጋፋችን አይለያችሁም። አቅራቢያችን የምትገኙ ከሆነ በተለይ ለስራ በጣም አመቺ ነው የሚሆነው። እንዳልኳችሁም ደግሞ ከቤት ኪራይ ከሰራተኛ ቅጥር ጋር ተያይዞ አጠቃላይ እርባታውን ከማሰናዳት ጋር ተያይዞ እኛን በግርምት ዝም ብላችሁ ትመለከቱናላችሁ እንጂ ምንም በእጃችሁ የምትነኩት ነገር የለም። ስራው እንዳለ የእኛ ነው የሚሆነው። አንዴ ከተረከብን በኋላ ጣጣውን ጨርሰን እናስረክባችኋለን ማለት ነው። ቀጥታ ወደ መጣውበት ሀሳብ ልመለስላችሁ። የመጀመሪያው እንግዲህ አንድ ሺ ዶሮችን ስናስገባ የዶሮ ግዢን ይመለከታል። የዶሮ ግዢን በተመለከተ የአንድ ዶሮ ዋጋ ሶስት መቶ ሀምሳ ብር ነው እድሜያቸው ሶስት ወር የሆነ ጠቅላላ ዋጋቸው 330 ሺህ ብር ወጪ ታወጣላችሁ። የመኖ አይነት እንግዲህ ሁለት አይነት መኖዎችን አስቀምጭላችኋለሁ። ከበፊቱ ለየት ባለ መንገድ እኛ አሁን እንግዲህ ለዶሮ አርቢዎቻችን ከኛ ዶሮች ለሚወስዱ መኖ እያስረከብን ያለ ነው። ሁለት አይነት የቄብ መኖ ነው። አንደኛ ቄብ ምንም አይነት እንቁላል ምርት ላይ ላልጀመሩ ዶሮዎች ለቄብ መኖ እናዘጋጃለን። ያም ደግሞ እስከ 17% ክሩድ ፕሮቲን እና እንዲሁም ደግሞ እስከ 2750 ኪሎ ካሎሪ በውስጡ እያካተተ መኖ እናዘጋጃለን። እንዲሁም ደግሞ ፕሪሌ የምንለው ደግሞ የመኖ አይነት አለ። ይሄ የእንቁላል ማስጀመሪያ መኖ የምንለው ነው። በማን እና በማን መካከል ያለ ነው? በፑሌት ፊድ እና በሌየር ፊድ ወይም ደግሞ ፌዝ ዋን መካከል ያለ ነው። በእንቁላል ጣይና በቄ መካከል እንቁላል ማስጀመሪያ መኖ ዶሮቻችሁ መጠቀም ይኖርባቸዋል። በተለይ ለሀይሊ ፕሮዳክቲቭ እንዲሆኑ ዶሮቻችሁ እጅግ በጣም አስፈላጊ የሚባል መኖ ነው፣ ማነቃቂያም ጭምር ነው። የተለያዩ የቫይታሚን ቡስተሮችም በውስጡ ይገኛሉ። ግን ስቲሙሌት ሊያረጉላችሁ የሚችሉ ሊያነቃቁላችሁ፣ ፕሮዳክቲቪቲን በአጠቃላይ የሚያነቃቃ አይነት መኖ ነው። ስለሱ የተለየ መረጃ ሰራላችኋለሁ። ከዚህ በተጨማሪ ታዲያ እነዚህ ሁለት መኖዎችን አዘጋጅቼላችኋለሁኝ። በዋጋቸው ስንመለከት አንዱን ኪሎ 49 ብር ከ50 አሁን ላይ የፑሌት ፊድ ወይም ደግሞ የቄብ መኖ የምንለውን ዶሮቻችሁ ምርት ከመጀመራቸው በፊት ይሄ ማለትም እስከ መቼ ድረስ የሚቆይ ነው? ዶሮቻችሁን የሶስት ወር ከወሰዳችሁ በኋላ እስከ አራት ወር ከ15 ቀን የሚቆይ ይሆናል። ሁለተኛው ፕሪሌይ የምንለው ደግሞ አምስት ሺህ ሁለት መቶ ብር ነው። ኦልሞስት ከፌዝዋን ጋር ዋጋው ተመሳሳይ ሊባል የሚችል መኖ አይነት ነው። በዋጋው ማለት የመኖ አይነቱ እንኳን ተመሳሳይ አይደለም፣ ነገር ግን የዋጋው አይነት ተመሳሳይ ነው። ከሌየር ጋር ከእንቁላልጣይ ዶሮዎች ጋር ማለት ነው። ወደ መጠኑ ስመለስላችሁ እንግዲህ ዶሮቻችሁ ከሁለት ወር ይሄ ፑሌት ፊድን የሚጠቀሙት ከሁለት ወር እስከ አራት ወር አጋማሽ ድረስ ባለው እስከ 18ኛ ሳምንት ድረስ ባለው አጠቃላይ ሶ 4305 ግራም አንዷ ዶሮ ስትመገብባችሁ እንዲሁም ደግሞ የፕሪሌ ደግሞ እስከ 1.68 ኪሎ ድረስ በአጠቃላይ ትመገባለች ማለት ነው። በአጠቃላይ በአጠቃላይ ይህንን ወደ ሂሳብ ብንቀይረው ዶሮቻችሁ 1000 ዶሮችን ብታስገቡና ፑሌት ፊድም ብቻ ያ ማለት ዶሮቻችሁ ወደ የምስራች እስኪገቡ ብቻ የምትጠቀሙት ወደ 213 ሺ ብር ገደማ ነው። ሁለት መቶ አስራ ሶስት ሺ ብር ገደማ እነዚህ አንድ ሺህ ዶሮዎች ለምርት ወደ መቃረብ እስኪደርሱላችሁ በቁጥር ደሞ ሳስረዳችሁ ከሶስት ወር የሶስት ወር ዶሮ ትገዛላችሁ ብለን ተነጋግረናል። የሶስት ወር ዶሮችን ከገዛችሁ በኋላ አራት ወር አጋማሽ እስኪደርሱ ድረስ ባለው የምስራች እስኪታይ ድረስ ባለው ወይም ደግሞ 2% ፕሮዳክሽን የእንቁላል ምርት እስኪገኝ ድረስ ባለው ሁለት መቶ አስራ ሶስት ሺ ብር መኖ ይፈልጋሉ። ከእናንተ ሁለተኛ ፕሪሌይ የምንለው ነው። ፕሪሌይ የምንለው ደግሞ አጠቃላይ ዶሮቻችሁ 87360 ብር ይበላሉ። 87360 ብር መኑ ያስፈልጋችኋል። በመጠን አነስተኛ ነው። ለሁለት ሳምንት ብቻ የሚጠቀሙት ነው። ለሁለት ሳምንት ብቻ የእስከ መቼ እስኪሆንላችሁ አምስት ወር እስኪሞላችሁ ድረስ እስከ አራት ወር አጋማሽ አራት ወር ከአስራ አምስት ቀን ድረስ የሚመገቡት የመኖ አይነት የፑሌት ፊድ ነው። እንዲሁም ደግሞ ከአራት ወር ከአስራ አምስት ቀን እስከ አምስት ወር ድረስ ያለው ደግሞ ፕሪሌ የምንለው እንቁላል ማስጀመሪያ መኖ ነው። ስለዚህ እነዚህ ሁለቱም በአጠቃላይ ግን ዶሮቻችሁ ቢመገቡ ሶስት መቶ ብር ወጪ ይኖርባቸዋል። ይሄ የመኖ ብቻ ነው የተመለከተ ነው። ቀጣይ ደግሞ ስናልፍ ቫክሲኖች ያስፈልጓቸዋል ሁለት ዙር ያክል ይደርስባቸዋል። ዶሮቻችሁ በሶስተኛ ወራቸው እንዲሁም ደግሞ በአምስተኛ ወራቸው ሁለቱንም ቡስተሮች ትጠቀማላችሁ። እያንዳንዳቸው አንዳንድ ሺ ዶዝ ትጠቀማላችሁ። ዋጋቸው በዶዝ ብር ከ60 ሳንቲም ትገዟችኋላችሁ። አንድ ሺ ስድስት መቶ ብር ለአንድ ጊዜ ክትባት ወጪ ታረጋላችሁ። ሁለተኛው ዙር ሲመጣም 1600 ብር ውጪ ታረጋላችሁ። 3200 ብር ጠቅላላ ወጪ ይኖርባችኋል። ሌላው ዲቤኪንግ ነው። 10ሺ ብር ይዤላችኋለሁኝ። መንቁር ማስቆረጥ ማለት ነው። ዶሮቻችሁ ከ90 ቀን እስከ መቶ ቀን ድረስ ባለው እድሜያቸው ድረስ ይቆረጣሉ። ሌላው የውሃ ወጪ ያለባችሁ የሁለት ወር ወጪ 3000 ብር የመብራት 900 ብር የሁለት ወር ወጪ እንዳልናችሁ፣ ዶሮዎቻችን እንቁላል የሚጀምሩት በአምስት ወር ስለሆነ የሶስት ወር ሶስት ወር ያደጉ ዶሮዎችን ነው የምንገዛው። ከኛ የሚጠበቀው የሁለት ወር ሁለት ወር እንክብካቤ ማድረግ ነው። እዚህ ጋ የተቀመጠው ወጪ የሁለት ወርን ወጪ መሰረት ያደረገ ብቻ ነው። ዶሮቹ መጣል ከጀመሩ በኋላም አይደለም መጣል ሳይጀምሩ በፊትም አይደለም። በአጠቃላይ ዶሮዎቻችን ወደ እንቁላል መጣል ጊዜያቸው እስኪደርስ ድረስ ባለው አመጋገባቸውን እንዲሁም ደግሞ የምንጠቀምባቸው ወጪዎች ነው። የቤት ኪራይ በ12000 ብር ሂሳብ የሁለት ወር ብትከፍሉ 24000 ብር ወጪ አለባችሁ። የሰራተኛ 5000 5000 ብር በወር 10000 ብር የሁለት ወር ወጪ አለባችሁ። አጠቃላይ ግን ቅድም ያልነገርኳችሁ በየግራማቸው በየግራማቸው ዜሮ ነጥብ ዜሮ ሰባ ዜሮ ነጥብ ወይም ደግሞ በግራማቸው ልንገራችሁ 7 ግራም 7 7895 እያለ ነው የሚቀጥለው። ቅድም አመጋገባቸውን ስላልጠቀስኩላችሁ ነው። እንዴት ሰራኸው ብትሉኝ እዛ ጋ 4300 ምናምን ግራሙን ወይም ደግሞ አጠቃላይ 1680 ግራሙን እንዴት አመጣኸው ብላችሁ ብትነግሩኝ ዶሮቻችሁ ስለ ቦቫንስ ዝርያ እያወራን ስለሆነ በዝርያቸው በእድሜያቸው መጠቀም ስላለባቸው የመኖ አይነት ስታንዳርዱን አጣቅሼ ነው እዚህ ጋር ምገልጽላችሁ ማለት ነው። ሌሎች ወጪዎችን ስንመለከት የመድኃኒት ወጪ ያለባችሁ 2300 ብር፣ የእንቁላል ትሪ፣ የጉዝጓዝ 1600 ብር። ጉዝጓዝ ቤት ውስጥ የምታነጥፉት መ ለመጀመሪያ ጊዜ ብቻ አንድ ጊዜ ብቻ ነው የሚደረገው ይሄ ነገር፣ ጤናማነቱ ከቀጠለ ዶሮዎቹ እስኪወጡ ድረስ አይጸዳም። ሌላው የሮቶና የሳፋ 12ሺ ብር ይዤላችኋለሁኝ። ይሄ መጠኑ ከፍ ያደረግኩት ምንድን ነው፣ አንዳንድ ጊዜ ሰዎች ዩዝድ የሆኑ ሮቶችን ትልልቅ 2300 ሊትር የሚይዙ ፋይበር ግላሶችን መግዛት ይፈልጋሉ። እንዲሁም ደግሞ ፋይበር ግላስ ያልሆኑትም ደግሞ አንዳንድ ሺህ ሊትሮችን የሚገዙም አሉ። ያ ማለት ለምሳሌ 5000 ብር ነው የሚሸጠው። ከዚህ በተጨማሪ የቫይታሚን መበጥበጫም ደግሞ ሮቶች ያስፈልጓቸዋል። እንደ ዶሮቻችሁ ብዛት ከ120 ሊትር እስከ 400 ሊትር የሚደርሱ ደግሞ እነዚህ የውሃ ማጠራቀሚያ ሮቶች አሉ። ለዴይሊ የምትጠቀሙባቸው ወይም ደግሞ ቀን በቀን ኬሚካል፣ ቫይታሚኖችን፣ መድኃኒቶችን ንጹሃ እየቀዳችሁ የምት ሰጧቸው የምትቀዱበት የምታስቀምጡበት ሮቶ ያስፈልጋችኋል። ይህንን ከመያዝ አንጻር ነው 12 ሺህ ብር ያልኩት ማለት ነው። ሌላው የቱታ አለ የቦቲ እና የአምፖል እዚህ ጋር ጥንቃቄ ማድረግ ያለባችሁ እኔ ነገሩን ለማሳጠር ለምሳሌ የተወሰነ ቦቲ አንድ ሰው እስካለ ድረስ አንዳንድ ነው የሚያስፈልጋቸው ለአንድ ሰራተኛ ስለሚያስፈልጋል። ነገር ግን እዚህ ጋር አምፖል ብዬ ያስቀምጫለሁኝ እንደምትከራዩት ቦታ ነው የሚወሰነው። እኔ በአማካኝ ብዬ ነው የጻፍኩላችሁ እንጂ ለአንድ ሺህ ዶሮ ይህን ያክል አምፖል አይደለም የሚባለው። ለምን ያክል ካሬ ምን ያክል ዋት ወይም ደግሞ ምን ያክል አምፖል ያስፈልጋል የሚለው ነው ሂሳብ የሚሰራው እና ጥንቃቄ እንድታደርጉም ያስፈልጋል። ከዚህ በተጨማሪ አንቲቢዮቲኮች ያስፈልጓቸዋል። አምስት መቶ ሀምሳ ብር አንዱን አንቲ ቤት ይገዝታችሁ ሶስት ብዛት ያስፈልጋችኋል 1600 ሀምሳ ብር ያስፈልጋቸዋል። ቫይታሚን ስድስት ያስፈልጋቸዋል። እያንዳንዳቸው በሁለት መቶ ሰማንያ ብር ስትገዟቸው አንድ ስድስት መቶ ሰማንያ ብር ወጪ ይኖራቸዋል። ሌላው ዲዋርመር ነው። ዲዋርመር ወይም ደግሞ ዲዋርም ዶሮቻችሁን ከዚህ ከውስጥ ጥገኛ ነጻ ስታደረጓቸው ወይም ደግሞ ኢንተርናል ፓራሳይት ከምንላቸው ውስጥ ዶሮዎች በየሁለት ወሩ ዲዋርም ይደረጋሉ። ወይም ደግሞ ይሄ የአንጀት ቀጫጭን ትሎች የአንጀት በሽታ እንዳይዛቸው ብቻ የውስጥ ጥገኛ ከምንላቸው ውስጥ እነዚህ ቴፕ ወርምና ራውንድ ወርም የምንላቸውን የምናስወግድበት ነው። በአጠቃላይ በግራም ነው ይሄንንም ሂሳብ አሳጠሬላችሁ ነው ያዝኩት። ለምሳሌ ይሄ ይሄ መድኃኒት ለሶስት ቀን ብቻ ነው መሰጠት የሚችለው። ስለዚህ እነዚህ ፔፕራዚን ግብአቶች በውስጡ ወይም ደግሞ አልበንዳዞልን መጠቀም ይቻላል፣ አሽንፕራዚን መጠቀም። ስለዚህ እነዚህን ግብአቶች በአጠቃላይ በግራማቸው ነው። ለምሳሌ አንድ ሺ ዶሮ ብታስገቡ በቀን ምን ያክል ሊትር ይጠጣሉ? ምን ያክል ግራም ፓውደር መድኃኒት ያስፈልጋችኋል። በቫይታሚንም እንደዛ ነው የሰራውላችሁ። በአንቲቢዮቲክም እንደዛ ነው የሰራውላችሁ። ስለዚህ እያንዳንዳቸው ወጪዎች እዚህ ጋር ሲጠቀሱላችሁ ጀርባ በጀርባ መኩል የመጡበት ካልኩሌት የተደረጉበት የራሳቸው የሆነ መንገድ አላቸው። እያንዳንዳቸው ለምሳሌ አንቲቢዮቲኮችን እንደምትሰሩት ቫይታሚን አሰሩ። ለምን ቆይታ ጊዜያቸው የተለያየ ስለሆነ ዲያሉት የምታደረጉት የውሃ መጠንም በተመሳሳይ የተለያየ ነው። ስለዚህ ጥንቃቄ ማድረግ የሚኖርብን ምንድን ነው የመድኃኒቶችንም የቫይታሚኖችንም የአንቲቢዮቲኮችንም አሰራርን በተመለከተ አበጣበጣቸው የተለያየ ስለሆነ ቆይታቸውም የተለያየ ስለሆነ ጥንቃቄ ማድረግ ይኖርብናል። ሁሉንም በአንድ ላይ ይዘን ጨምቀን መድኃኒት ማለት አንችልም፣ ቫይታሚን ማለት አንችልም። ለዛ ነው ለየብቻ ያስቀመጥኩላችሁ። ስለዚህ አበጣበጣቸውም ቆይታቸውም በጣም የተለያየ ነው። ስለዚህ አጠቃቀማችንም የተለያየ ነው። ፐርፐዛቸው ራሱ አንቲቢዮቲክ መቼ፣ ቫይታሚን መቼ፣ መድኃኒት መቼ የሚለው የተለያየ ጊዜ ምን እንጠቀም አንዱ ለአንዱ የሚሰራ አይደለም። ስለዚህ ከዚህ አንጻር ክትባትንም ጨምሮ ማለት እንዲዋርመርም ከዛ አንጻር ነው ሂሳብ የሰራውላችሁ ብቻ እናንተ ሀሳቡ እንዲኖራችሁና ይሄ ወጪ ይጠበቅብኛል፣ ይሄ ወጪ ለምን ይወጣል ብላችሁ ብቻ እንድታውቁት ነው እንጂ ስልጠና ላይ ደግሞ መታችሁ ደግሞ እንደዚህ አይነት ኢንፎርሜሽኖችን ብትወስዱ ጥልቅ የሆነ መረጃ ወስዳችሁበት ራሳችሁ ለራሳችሁ ዶሮ እርባታ ኤክስፐርት የምትሆኑበት ደረጃ ትደርሳላችሁ ማለት ነው። ይሄንን የምነግራችሁ በፕራክቲካል በሆነ መንገድ ነው። ቲዮሪ ብቻ አይደለም ተምራችሁ የምትወጡት፣ ፕራክቲካል በሆነ መንገድ ተምራችሁ የምትወጡበት ነው የሚሆነው። ወደ ማገባደጃው እየሄድን ያለ ነው እንግዲህ። ወደ ማገባደጃው ከመሄዳችን በፊት አንድ ነገር መናገር እፈልጋለሁኝ። ብዙዎች አሁን እየሰራ ነው ባለው ስራ በጣም ደስተኞች ናቸው። እውነት ለመናገር ከጊዜ ወደ ጊዜ ዛሬ የምንሰራው ስራ የሚመጣው ሳምንት ከምንሰራው ስራ እጅግ የተለየ አድርገን ረቀቅ አድርገን ሳይንሳዊ ወደ በሆነው መንገድ ጠጋ እያልን ነው የምንሰራው ና ብዙዎች ደስተኛ ናችሁ። የእኔን አገልግሎት ተጠቅማችሁ የድርጅታችንን አገልግሎት ተጠቅማችሁ ከእኔ ጋር ሰርታችሁ ለተደሰታችሁ ሁሉ እጅጉን እጅጉን ክበሩልኝ። መርጣችሁኝ ስለመጣችሁ ለእናንተ የሚመጥን አይነት ክትትልና ድጋፍ ለእናንተ የሚመጥን አይነት ግብአት እንግዲህ አብዛኞቻችሁ እንግዲህ በመኖም ከኛ ጋር ነው ያላችሁ፣ እስካሁን በክትትልና ድጋፍም እኛው ጋር ነው ያላችሁት እና የእኛን አገልግሎት እየተጠቀማችሁ ነው ያላችሁት። ስለዚህ እጅጉን ላመሰግናችሁ ፈልጋለሁ፣ በዚሁ አጋጣሚ ማለት ነው እና በተወሰነ መልኩ እስካሁን ስንሰራበት ከነበረው መንገድ ወጣ ያሉ ስራዎችን ለአርቢው ይጠቅማል የምንላቸውን እንግዲህ ብዙዎቻችን የምንፈራው በሽታን ነው። በሽታን የምንከላከልባቸው የተለያዩ መንገዶችን አንድ ዶሮ አርቢ ዶሮ እርባታውን ከመጀመሩ በፊት በተለይ በባዮሴኩሪቲ ፕሮቶኮል ጋር ተያይዞ ሁሉንም ፕሮሲጀሮች ተከትለን ነው የምንሰራውና ወጣ ወጣ ያሉ በተለይ ዓለም አቀፋዊ የሆኑ ስራዎችን ነው እየሰራን ያለ ነው። በበሽታ የማዳከም ስራ በጣም በጣም በጣም ከፍተኛ የሚባል ስራ ነው። እኔ እስካሁን ከሰራኋቸው ስራዎች ውስጥ አሁን በዚህ ሳምንት ባለፈው ሳምንታት ውስጥ እየሰራው ያለው ስራ በኬሚካል ርጭት ብትመለከቱት፣ በፊሚጌሽን ፕሮሰስ ብትመለከቱት፣ ከዚህ በተጨማሪ ደግሞ በተለያዩ አይነት በሽታን የመከላከል ወይም ደግሞ ይሄ ፍሎር ሲስተሙን ራሱ ሶክ ከማድረግ ጋር ተያይዞ ብዙ ስራዎችን እየሰራን ነው የምንገኘውና እውነት ለመናገር ከእኛ ጋር ስለሰራችሁ እጅጉን አመሰግናለሁ። እውነትም ተክሳችኋል ብዬ የማስባለሁ። በሰራነው ስራ እኛ ለምናረጋቸው እርባታችሁ ውስጥ መጥተን ዶሮ ስናራግፍላችሁ፣ ዶሮችን ስናስረክባችሁ ባለው ፕሮሰስ ላይ ምንም አይነት ክፍያ እየተቀበልን አይደለም። እስካሁን ድረስ ባለው ዶሮ እርባታ እንደዚህ መሰራት ይችላል የሚለውን ጉዳይ ብቻ ለእናንተ ለመግለጽ ያክል ነው። እንደዚህ እየሰራን ያለ ነው እና ወጣ ያሉ ስራዎችን በነጻ ምንም አይነት ክፍያ እየተቀበልንም አይደለም እየተሰጠንም አይደለም። አክቹዋሊ ሰዎች ተደስተው የሚያደርጉት ነገር ይኖራል። እሱ እንዳለ ሆኖ ግን አመሰግናለሁኝ። እንዳለ ሆኖ ግን ለተጨማሪ ክፍያ እየተቀበል አይደለንም ካልነው ውጪ ፓኬጁንም በተመጣጣኝ ዋጋ የእያንዳንዱን የእርባታ ዚጋ የጠቀስኳቸውን እቃዎች ጨምሮ ለዶሮዎች አስፈላጊ ናቸውና ለእርባታ እጅግ አስፈላጊ ናቸው። ከእርባታ ይሄ ነገር መለየት መጥፋት የለበትም የምንላቸውን ግብአቶች ሁሉ ሸክፈን ያላችሁበት ደጃፋችሁን እያንኳኳን ነው የምንገኘውና ለዚህ ደግሞ ከጫፍ እስከ ጫፍ እዚህ ቦታ ይሄዳሉ ብላችሁ የማጠብቁባቸው አካባቢዎች እንኳን እየሄድን እየሰራ ነው የምንገኘው። ብዙ ቻሌንጆች የሚገጥሙናል። ስራ አጋጣሚ ላይ አዳዲስ ተሞክሮዎችንም በተለየ ቪዲዮ እዤላችሁ መጣለሁና የዘጠና ሁለተኛ ዙር ስልጠናችንን በጣም ብዙ ሰው እየተመዘገበ ነው ያለው መታችሁ ልምዳችንን ሼር እንድናደርጋችሁ ልምድ ማለት በዚህን ጊዜ ያው ተከፍሎበትም የሚገኝ አይደለም። እላው ላይ ምን እንጨምራለን? ፕራክቲካል የሆነ እኛ ልምዳችንን መሬት ላይ በወረደ መንገድ እዛው ያወራናትን በተግባር እናሳያለን። ከዚህ በተጨማሪ ደግሞ ሳይንሳዊ የሆኑ መንገዶችንም ከሳይንስ ጋር ስለሆነ ስራው የሚሰራው ጊዜ አብሮ አሁን ካለው ጊዜ ጋር እኩል ለመሄድ ሳይንስን መረዳት ያስፈልጋል። እና ሳይንስንም ደግሞ የዶሮ እርባታ አጠቃላይ አኒማል ሳይንስን በአጠቃላይ በቨተርነሪ ሳይንስ ላይ የተመለከቱ ጉዳዮችን አብረን እንመለከታለን። ከመጣችሁ አትከፉበትም፣ እንደው እንደው አትጎዱበትም ትጠቀሙበታላችሁ እጅግ በጣም ብዙ መስዋዕት ከፍለው የሚመጡ ሰዎች አሉ። 600 700 ኪሎ ሜትር ተጉዞ የሚመጡ ሰዎች አሉ። ከሚዛን ቴፒ አንድ ቪአይፒ ሰልጣኝ በቅርቡ አሰልጥኛለሁኝ ከትናንትና ወዲያ። ከዚህ በተጨማሪ ከወሳናም እንደዛው አንድ ቪአይፒ ሰልጣኝ አሰልጥኛለሁ። ቪአይፒ ሰልጣኞቻችን እየበዙ ነው ያሉት እና ታዲያ ዝም ብላችሁ መምጣት ሳይሆን በቀጠሮ ነው የሚሆነው። እጅግ የስራ ጫና ይበዛል እና መታችሁ አጉል እንዳትሆኑብን እንዳናስቀይማችሁ እንዳትከፉብን ቀጠሮ ብትይዙ እጅግ በጣም መልካም ነው። ቢሮም ስትመጡ በተለይ በተለይ ደግሞ ስፔሻሊ እኔ ማግኘት ለምትፈልጉ እባካችሁን መታችሁ በጣም እየተበሳጫችሁ ነው ያላችሁት እና እንደምታውቁት፣ የቢሮ ሰው አይደለሁም እኔ ፋርም ላይ ነኝ ያለሁት። ስለዚህ ፋርም ላይ ነው ሙሉ ጊዜን የማሳልፈው፣ ወይ ዶሮ እርባታ እያቋቋምኩ ነው፣ ወይ የሆነ ስራ። እንዳትከፉብኝ፣ የተከፋችሁም ካላችሁ እንግዲህ በጣም ይቅርታ ጠይቃለሁኝ። ብቻ ግን ቀድማችሁ መረጃ ብትሰጡ የኔን ያክል መረጃ ያላትን ደግሞ ጸሐፊን እዛ አስቀምጫለሁኝ እዛ ሙሉ መረጃ የምታገኙበት የዶሮ እርባታ ግብዓቶችን የምትጎበኙበት እኛን የምታዩበት። አንዳንድ ሰዎች ሶሻል ሚዲያ መጥፎ ነውና እንያቸው እነዚህን ሰዎች ብለው የሚመጡ ሰዎች አሉ። እነሱንም በደንብ ስለ ስራው አስረድተናቸው እኛነታችንን በደንብ ገልጸን በስራችን እየሸኘናቸው ነው የምንገኘው። ቢሮችንም ትንሽ ነበረች እንግዲህ አሁን በጣም እየተጨናነቀችን ያለችው፣ እሷንም ወደ ማስፋቱ እንሄዳለን። በቀጣይ እንግዲህ አብዛ አብረን ብዙ ነገሮችን የምናይ ነው የሚሆነው። ቀጥታ ወደ አጠቃላይ ወጫችን ምን ይመስላል ወደሚለው ነው የምገባላችሁ። አጠቃላይ ወጫችን አጠቃላይ ወጫችን አጠቃላይ ወጫችን የመመገቢያ የመጠጫ ወጪን ጨምሮ የመመገቢያ የመጠጫ ወጪን ጨምሮ 823,446 ብር ወጪ አለባችሁ። አንድ ሺህ ዶሮዎችን ኮራ ዘና ብላችሁ ሳትጨናነቁ ምን እንደሚወጣ መቼ ምን አይነት ወጪ እንደሚጠበቅባችሁ አውቃችሁ በዛ ሬዲዮ ሆናችሁ፣ እንደውም ኮስት ሚኒማይዜሽን ላይ ሰርታችሁ ቀድማችሁ ስላወቃችሁ ማለት ነው። እነዚህ ሁሉ ስራዎች ሰርታችሁ ግን ከእናንተ ከኪሳችሁ የሚጠበቅ በአንድ ጊዜ አይደለም፣ ግን እንዳልነው፣ ያ ማለት ሁለት ወር ጊዜ አላችሁ ይህን ወጪ ለማውጣት። ስለዚህ በጣም አንገብጋቢ ናቸው መሰረታዊ ናቸው የሚባሉ ወጪዎች ከዚህ ውስጥ ተለይተው ይወጣሉ። ወቅትን እየጠበቁ የሚመጡ ደግሞ ወጪዎች አሉ፣ እነዛ ላይ ደግሞ ኪሳችሁን በደንብ መጠበቅ ይኖርባችኋል። ሞላ ማድረግ ይኖርባችኋል። ዘግይተው ደግሞ የሚመጡ አሉ። ምናልባት ዶሮዎቻችሁ እንዳንተ ጎበዝ ከሆናችሁ በነገራችን ላይ ይሄን ያክል ወጪ ላታወጡ ትችላላችሁ። ለምን ዶሮዎቻችሁ አራት ወር ጀምሮ ምርት የሚጀምሩላችሁ ከሆነ የአንድ ወር ወጪ ከዚህ ላይ የአንድ ወር የሚባል ወጪ አሁን ስላልሰራውላችሁ ነው እንጂ የአንድ ወር ወጪ ትቀንሳላችሁ። በግማሽም ሊሆን ይችላል። በሰባ አምስት ፐርሰንትም ሊሆን ይችላል። በሙሉ በሙሉም ሊሸፍኑ ይችላል። በተለይ በዚህ ወቅት ላይ ዶሮቻችሁ እንኳን የምሥራች ላይ ቢሆኑና ሀያ ሰላሳ አርባ ፐርሰንት እንኳን የእንቁላል ምርት ቢኖር ሙሉ በሙሉ የእንቁላል የመኖ ፍጆታቸውን ይችላሉ። ለምን ከፍተኛ ሁኔታ እንቁላል እየተሸጠ ስላለ ማለት ነው። ስለዚህ አንገብጋቢ የሚባሉ ወጪዎች አሉ እዚህ ጋር ግዴታ መውጣት ያለባቸው። በጊዜ ሂደት ደግሞ የሚወጡ መጨረሻ ላይ ደግሞ የሚወጡም አሉ። ስለዚህ በአንድ ጊዜ 823 ሺህ ብር አካውንታችሁ ላይ ይኑር ሳይሆን፣ ነገር ግን ዶሮችን ካስገባችሁ በኋላ አይደለም ይሄ ገንዘብ መፈለግ ያለባችሁ። ያላአቅማችሁ መግባት የለባችሁም። በአቅም ልክ መግባት አለብን። ለምን ነገ የሚበሉትና የሚጠጡት እንዳያጡ ዶሮች፣ ነገ የቤት ኪራይ መክፈል እንዳይከብዳችሁ፣ ነገ የውሃ የመብራት መክፈል እንዳይከብዳችሁ፣ መድኃኒት መግዛት እንዳይከብዳችሁ፣ ኢቭን እንኳን የሚበሉት የሚጠጡት እንኳን ኖሮ እንደ ሰፕልመንት እንደ ተጨማሪ እንኳን የምንሰጣቸው ኤግቡስተሮችን እንኳን መስጠት እንዳይከብዳችሁ፣ ቅር እንዳትሰኙ፣ ወይም ደግሞ ገንዘብ የለኝም ብላችሁ ዶሮዎች ማግኘት ያለባቸው ነገር እንዳታጎሉባቸው። በአቅማችሁ ልክ በገንዘባችሁ ልክ ማስገባት፣ በአካባቢያችሁ በቦታችሁ መጠን ማስገባት ይኖርባችኋል። እንግዲህ ጥሩ ሀሳብ እንደተጨበጣችሁበት ተስፋ አደርጋለሁኝ። ብዙዎቻችሁ ግን ቪዲዮቻችንን እያያችሁ ትወጣላችሁ። ኮመንት አታደርጉም፣ ላይክ አታደርጉንም። በትልቁ ቻናላችን ሊደርስባችሁ ነው። በነገራችን ላይ እዚህ ላይ እያላችሁ የቻናሌ ቤተሰቦች ያኛው ቻናሌ ኦልሞስት ወደ 26000 ሊገባ ነው። እንደነዚህ አይነት መረጃዎች ብለቅላቸው 26700 እያለ ነው በሳምንታት ውስጥ የሚጨምረው። እና ይሄ ደግሞ ሶስት ዓመት ነው አራት ዓመት የቆየ ዩቲዩብ ቻናል ነው። በጣም ዝግ ያለ የሆነ እድገት ያለው ነው። ብዙዎቻችን እንግዲህ ቪዲዮዎችን እያየን ብቻ ነው የምንወጣው። እኛም ማበረታቻ እንፈልጋለን። ከዚህ በተጨማሪ ደግሞ ከተመቻቹ ብታረጉ ብዙ የሚያስከፍል የሚያስጎዳ አይነት ነገር አይደለም። ስለምታረጉልኝ ድጋፍና ስለምታረጉ ስለምትሰጡኝ አድናቆት፣ ስለምትሰጡኝ ክብር እጅጉን እጅጉን እጅጉን ከወንበሬ ተነስቼ አከብራችኋለሁ። ለእናንተ የሚመጥን ለእናንተ ማረገው አንድ በአንድ እጄ ሰላም ማለት ስለማልችል ማመስገን ስለማልችል፣ ለናንተ ለእናንተ የሚመጥን መረጃ ነው ለእናንተ ማቀርቡና ስለተከታተላችሁኝ እጅጉን አመሰግናለሁ። በቀጣይ እስክንገናኝ ሰላም።